ሰላም ሰላም፣ ውዴ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ይተርፍ ይበልልኝ። ውድ ቤተሰብ እንግዲህ ያው በአይሚ እና በብርኬ ትናንትና የተሰራው ቪዲዮ አይታችሁታል። እኔ አይቻለሁ፣ ግን በሰዓቱ ቪዲዮ መስራት አልቻልኩም ነበረ እና ግን ቪዲዮን አይቼ በጣም ነበረ ያዘንኩት ማለት ነው። ለምን ይሄ ሁሉ ሕዝብ ሲጠብቅ የነበረው ቪዲዮ ስለማቅ ማለት ነው ስንጠብቅ የነበረው ቪዲዮ ሌላ ነው የመጣው። ደግሞ በጣም የሚያናድድ በጣም የሚያሳዝን ቪዲዮ ነው የመጣው ማለት ነው። እና እንግዲህ ትናንትና የሀይሚ ልደት ነው። ቀኑን ሙሉ በቃ ተው እች ልጅ በሰላም ታሳልፍ፣ ሌላ ሌላ ነገር አታውሩ፣ ሌላ ያልተፈጠረ ነገር ይዛችሁ አትምጡ እያለን ሁላችንም እየተናገረን ነበረ ማለት ነው። ነገር ግን በራሳቸው ያመጡት ነገር በጣም ነው የሚያስቀይመው ማለት ነው። ብሩኬ ይዞት የመጣው ቪዲዮ እንግዲህ ያው ከሌንዳ ጋ ነው የመጡት። እኔ ያሰብኩት ቀላይ ሀይሜን አይተናታል። እንግዲህ በሚያምር ቀሚስ ሁና ምናምን እንደ ሙዚቃ ማለት ይሄ ሀፒ በርስ የሚል ሙዚቃ ነው እና ብቻ አለባበሷ ሁሉ ነገር በጣም ጸዴ ነበረ። እና በዛ አለባበስ ሁና አላደል የሆነ ፕሮግራም ተዘጋጅቶላት፣ ኬኩ ከፊቷ ቁጭ ብሎ እየቆረሰች ሻምፒዮን እየተከፈተ ምናምን ያን በቃ ፕሮግራሙ ነው ይመጣል ብዬ ያሰብኩት ማለት ነው ግን ሌላ ሆኖ ሳየው በጣም ነው የተሰማኝ። እውነት ለመናገር በሰዓቱ ቪዲዮ ብሰራ ደስ ይለኝ ነበር። አንዳንዴ ደግሞ የሆነ በተሰማችሁ ሰዓት የውስጣችሁ ነው አወጣችሁ መናገር ነገር መጥፎ ቃል አይሆን እንጂ ጥሩ ነው እና ትናንት የተሰማኝ ስሜት ዛሬ የለም ቀዝቀዝ ብሏልና፣ ብቻ በጣም የሚደብር ነበረ ማለት ነው ያ ፕሮግራም ግን። እንዴት ሃይሚ በዛ አለባበስ ሆና ለቲክቶክ ብቻ ነው ቪዲዮ የሰራችሁ ብላችሁ ታምናላችሁ? እንዴት እንደ ትናንትና ልደቷ ሆኖ ምንም አይነት ፕሮግራም ሳታሳልፍ ምንም አይነት ቪዲዮ ሳይቀረጽ ቀርቶ ነው ወይ? ይሄ ጥያቄ ነው የፈጠረብኝ ማለት ነው። ወይንስ ቪዲዮ ተቀርጾ ቪዲዮን አስቀምጠውት ነው በሌላ ቀን ሊለቁት ነው ብዬ ማሰቡኝ። እሺ ብሩኬም እንኳን ከፕሮግራሙ ባይገኝም ብሩኬም ባይሄድ እንኳን ከጓደኞቿ ጋር ሆና ሰብሰብ ብላ አላሳለፈችም ብላችሁ ነው የምታስቡት? እውነቴን እኮ ነው። በጣም ነው ጥያቄ የፈጠረብኝ እና በእርግጠኝነት አይኔ አሳልፋ ነው የሚሆነው ግን ቪዲዮውን ሊለቁት አልፈለጉም። ለምን ትናንትና ብሩኬ ስለለቀቀ ሊሆን ይችላል ብዬ ያሰብኩኝን ነው እንጂ እንዴት ነው የሀይሚ ልደት ሆኖ ያለ ምንም ነገር ዝም ብሎ በዚህ በሚያስቀይ ቪዲዮ የሚመጡት? እና ብቻ ግን እናያለን እንሰማለን አንፈርድም እንደሚባለው እንደዛ እየሆነ ያለነው። አንዳንዴ ሳስበው በጣም ግራ ነው የሚያጋባኝ። እውነት የሰው ልጅ እርቅ ከፈለገ ይህን ያክል ደረጃ ይሄዳል ብዬ አላስብም። ታይም እና ብሩኬ አንዳንዴ በቃ ራሳችሁ ሁኑ ነው ማለት የምፈልገው። ዝም ብላችሁ አስቡት፣ እነዚህ ልጆች መታረቅ ከፈለጉ ይህን ያክል ቪዲዮ መስራት አይጠበቅባቸውም ነበር። አሁን አሁን ሆን ብለው እየሄዱ እንዳለ እየተረዳውኝ ነው ማለት ነው። ለምን መሰላችሁ? የእውነተኛ ቢጣሉ ኖሮ የእውነተኛ ጓዳ ጎድጓዳቸውን እዚህ ላይ አውጥተው ሁሉም ነገር አንድም ሳይቀር ያወራሉ ወይ እንዴ። እንደ ይሄ ነገር ለቪዲዮ ካልሆነ ለእርቅ ከፈለጉ ድሮ ድሮ ነበር ታርቀው እስካሁን ድረስ ነገር ሰላም የሚበርደው ማለት ነው። እና አሁን ላይ እየተደጋጋሚ ያለው ነገር አንድ ነው ማለት እየተደጋገመ ያለው ነገር አንድ ነው። አንድ አይነት ቪዲዮ ነው። ብሮ ኬሚሴት ይዞ ይመጣል። ሀይሚን ደግሞ ከዳኒ ጋር መጣች። ሀይሚን ታይ ታይ ከዳኒ ጋር አትጅ ዳኒል አንቺ የሚመጣን ሰው አደለም ስምሽን እያጠፋ ነው አላት። ተመስገን ይኸው ሰምታን እረፍ ብላ ቁጭ ብላለች። ከዳኒ ጋር እየተገናኘች አደለም እሷ አረፍስተን ደግሞ ብሩክ የተነስቶበት ሊ ልጅ ይዞ መቶ ጭራሽ ደግሞ ትናንትና ሳማት። ና የእውነት መምላችሁ ሲስማት በጣም ነው የተሳመኝ ተ እንደ ሴት እንደ ራሳችሁ አስቡትና ማለት ነው እናንተ ፊታችሁ ፊቱ ቁማችሁ ፍቅረኛችሁ ሌላ ሴት ሲስማየት በጣም ያናድዳል። አላቅም ለምን እንደዛ እንዳደረገ ብሩኬ እኔ ያልገባኝም እውነት ለመናገር አዝኝበታለሁ እንደዛ በማድረጉ ምክንያቱም ይሄም የሚደገፍ አደለም በቃ ደስ የሚል ቪዲዮ አደለም መሳም አልነበረበትም በእርግጥ ሙሉ በሙሉ ልፈርድበት አልችልም ብዙ ነገር ስላናደደው ነው ይህን ማድረግ የፈለገው በጣም ብዙ ነገሮች ከሱ ስጋ የተፈጠሩ ነገሮች አሉ ከዳኒ ጋር ሀይኒሄዳ ሀብል ስታስር ይሄ ይሄ ነገር በጣም ምን ያክል ኦቨር እንዳናደደው ነው የተረዳውትና አሁን በቀል ነው የጀመረው ማለት ነው ግን ቂም በቀል ይነቀል ብለናል። እውነት ቂም በቀል ምንም አይሰራላችው አላችሁ። አሁን ይሄን ቪዲዮ ስታዩት እስኪ ለወደፊት ሀይሚና ብሩኪ ባንድ ይሆናሉ ብላችሁ ታስባላችሁ? ምንም እኮ አንድ የሚያደርጋቸው ነገር እየተፈጠረ አይደለም። ከዚህ ጋር ጭራሽ ይባሱን ብሎ በጣም የሚያራርቃቸው ነው እየተፈጠረ ያለው ማለት ነው። እና ብሩኪ ትናንትና የሰራኸው ነገር እውነት ልክ አይደለም። ሌላው እንደፈለገ ማድረግ ትችላላችሁ። ሀይም እንግዲህ ከሌላ ወንድ ጋር ብትመጣ እኔ ለምን መጣች ብዬ አንደበትም የለኝም የምናገርበት። ለምን ከዚህ ጋር እያየች ያለችው ሌላ ስለሆነ እና ነገር ግን ብሩኬ ትናንት ካንተ የጠበኩት የሆነ ሰርፕራይዝ አድርጋት የሆነ ፕሮግራም አዘጋጅ ትህላት ነገሩን እንደምትቋጩት እና ሰላም እንደሚወርድ ነበር። በዚህ ደረጃ እንኳን ትመጣለ ብዬ አላሰብኩም ነበረ። ብቻ ግን እኔ ከዚህ በላይ ምን ማለት አልፈልግም። ለራሳችን ብዙ ነገር እየተፈጠረብን ነው። በስደት ያላችሁ ህይወቶች እግዚአብሔር ይጠብቃችሁ። ምክንያቱም በየትኛውም አረብ ሀገር ያላችሁ ልጆች እያያችሁ ነው እየተፈጠረ ያለ ነው ያለውን ነገር። ምክንያቱም ጦርነቱ ተነስቷል። ውዶችዬ፣ ከዚህ ጋር ክፎ መነጋገር አያስፈልግም። ዋለ ነፍሴ በሉ ዝም ብላችሁ ማለት ነው። እውነት ሀገር ውስጥ ያላችሁም ለእኛ ስደት ላለ ነው። ልጆች ጸሎት አድርጉልን፣ አናውቅም። ኤኒታይም ጦርነቱ ሊነሳ ይችላል። እኔ ነገር ነው እያሳሰበኝ ያለው ውዶችዬ